የባህር በር ከሌላቸው 44 የዓለማችን ሀገራት መካከል ከፍተኛ የሕዝብ ቁጥር ያላት ኢትዮጵያ በቀዳሚነት ትጠቀሳለች። በአንጻራዊነት ሲታይ የባህር በር መተንፈሻ ያሏቸው ሀገራት ከሌላቸው እጅግ የተሻለ ሀብት አላቸው። ወደብ አልባ ታዳጊ ሀገራት የባህር ዳርቻ ካላቸው ታዳጊ ሀገራት ጋር ሲነጻጽሩም እድገታቸው ላይ የሚኖረው ተጽዕኖ በቀላሉ የሚታይ አይደለም። ባለፉት 34 ዓመት ኢትዮጵያ ባህር አልባ ሆና ጂዲፒ ላይ 25 ፐርሰንት መመንጠቅ የነበረባት እንግዲህ፣ ደብል ዲጂት ግሮዝ ነበረን ያለፉት 10 ምናምን 15 ዓመታት 35% ሊሆን ይችላል ማለት ነው። እድገቱ 40 50% ሊሆን ይችል ነበረ ባህር ቢኖረን። ስለዚህ ይሄ ዲፕሎማቲክ ፌለር ነው ኢትዮጵያን ባህር ከማግኘት አቋያ፣ በተለይ በኢህአዴግ ዘመን ላይ ሪሊ ከፍተኛ ሎዝ ነው የነበረ፣ ትኩረትም አልነበረው። ኢትዮጵያ ከባህር በር በቅርብ እርቀት ላይ ያለች ሀገር ብትሆንም በታሪክ አጋጣሚ ወደ በማጣት ብዙ ዋጋ እየከፈለች እስካሁን ዘልቃለች። ለአንድ ትውልድ ያህል የዘለቀውን ይህንን ሁኔታ ለመቀየር ባለፉት ጊዜያት እንደ አባይ ወንዝ ሁሉ የቀይ ባህር ጉዳይም ከፍተኛ ትኩረት ተደርጎበታል። የዚህ የሁለት ውሃ ናሬሽን መደመር ከመጻፉ በፊትም ነበር። መደመር ላይ አልተቀመጠም፣ የመደመር መንገድ ላይ አልተቀመጠም፣ የመደመር ትውልድ ላይ ተቀመጠ። የትውልድ ጉዳይ ስለሆነ ኮንሸስ ነበር። ትውልዱ ይህንን ጉዳይ ሲሪየስሊ አይቶ ምላሽ መስጠት አለበት የሚል እምነት ነበር። ኢትዮጵያ ደግሞ በጣም ትልቅ ህዝብ ነው ያለው በአብዛኛው ህዝብ ደግሞ እዚህ ውስጥ ያለው ህዝብ ወጣት ነው። ወጣቱ የእድገቱ ተጠቃሚ መሆን ይችላል፣ ይገባዋል። እድገቱ ደግሞ ሊፋጠን የሚችለው እንዲህ አይነቶቹን በሮችና አክሰስ በምናገኝበት ሁኔታ ነው። ስለዚህ ከዚህ አኳያ ተጠቃሚ የበለጠ የሚሆነ ወጣቱ ነው። ለዚህ ደግሞ ነው በጋራ በተለይ በዚህ ጉዳይ ላይ ትኩረት ሰጥቶ ይሄ ሁኔታ እንዲሳካ ድጋፍ መስጠት ያለበት። የባህር በር ባለቤትነት የሀገርን ኢኮኖሚና በየቀኑ እያደገ የመጣውን የትውልድ ፍላጎት ለማርካትም የሚጫወተው ሚና በቀላሉ የሚታይ አይደለም። እናም የለውጡ መንግስት ከዚህ ቀደም ለማንሳት እንኳን የማይደፈር የነበረውን ጥያቄ ወደፊት በማምጣት ረጅም ርቀት ተጉዟል። የባህር በር ጥያቄን ማንሳት፣ ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር አክሰስ የሌለው ሀገር የለም። ነገር ግን በንግግር እና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል፣ የለም ይሄ ለኢትዮጵያ ትልቅ ድል ነው። ኢትዮጵያ ሄደችበት የተለያዩ ስትራቴጂዎች አሉ። የለውጡ መንግስት የመጣበትና ራሱ የመንግስቱ አወቃቀር፣ አስተሳሰቡ፣ ፍልስፍናው፣ ነባራዊ ሁኔታም ኢትዮጵያ የግድ ባሕር እንዲኖራት የግድ የሚያስገድድ ነው። ለዚህም ደግሞ አቅም፣ ዝግጁነት፣ የእውቀት አቅም፣ የማንኛውም አቅም ያላት ሰዓት ላይ ኢትዮጵያ ደረሰችው። የኢንተርናሽናል ህጉም ይፈቅዳል። እያንዳንዱ አገር ላንድሎክ የሆነ አገር ከጎረቤቱ ወደብ ካለው አገር ጋር ተነጋግሮ በሚስማሙበት መሰረት ከፍተኛ አንዱ ሌላው ጥቅም በመስጠት በውይይትም ይሁን በክራይም በሊዝ የምንለውም ወይም በመለዋወጥም መብት አለው። ይሄ በህግ ውስጥ የታቀፈ መርህ ስለሆነ ይህንን ህግ መሰረት አድርጎ ጥያቄ ማቅረቡ ተገቢም ነው ብኛል። በተለይ እንደ ኢትዮጵያ ላለ ሀገር ጥያቄው ተገቢ ጥያቄ ነው። ኢትዮጵያ የጀመረችው የአፍሪካ ቀንድ ቀጠናን ከግጭት ይልቅ የትብብርና አብሮ የማድረግ ተምሳሌት የማድረግ ጥረትን አጠናክራ እየቀጠለች ነው። ለዚህም አንዱ አቅም የሚሆናትን የባህር በር ለማግኘት የጀመረችውን ጥረት በተሳሳተ መንገድ ትርጓሜ በመስጠት ጦር ሰባቂ ንግግር የሚያደርጉ አካላት ቢኖሩም ኢትዮጵያ በባህር በር ጉዳይ ከየትኛው መንግስት ጋር ግጭት ውስጥ እንደማትገባ በተደጋጋሚ ጠቅላይ ሚኒስትር አብይ አህመድ አረጋግጠዋል። ለኢትዮጵያ ህዝብ፣ ለኤርትራ ህዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ያረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላት። ያላት ፍላጎት እንነጋገር ነው። እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም።